ጥቁር ማሳያችሁ ፎቶዎች በጋዛ ውስጥ የተነሱ ፎቶዎች አይደሉም፣ በእስራኤል በቴላቪቭ ከተማ ውስጥ የተነሱ ፎቶዎች ናቸው። ይህን ጨምሮ አላህ የተበዳዮችን እምባ ዝም አይልም። አሰላሙ አለይኩም ወረሕመቱላሂ ወበረካቱህ። እስላም የሚሆናችሁ ክርስቲያን የሚሆናችሁ ይህች እህታችን የገጠማት ምንድን ነው? ለሰባት ዓመት እኔ ከጠፋሁኝ ሰባት ዓመቴ ነው፣ አረብ አፍኖኝ ነው የኖርኩት። ቤተሰቦቼን ቁጥር ነው የምፈልገው። ዛሬ ደግሞ አዲስ የተለቀቀ ቪዲዮ አለ። ትናንትና የለቀኳት ልጅ ቤተሰቡ ከሙስሊም ወገኖች ምን እንደሚያስገርመኝ ታውቃላችሁ? ምንም ፈተናና መከራ ቢበዛባቸው አላህ መቶ ፐርሰንት ዱዓችሁን ይቀበላችኋል። አሁን ምነግራችሁን ነገር ካደረጋችሁ ማንኛውንም አይነት ነገር ብትጠይቁ አላህ ይሰጣችኋል። አደገኛ እስልምናን የሚያጠለሽ መልእክት

አላህ መቶ ፐርሰንት ዱዓችሁን ይቀበላችኋል። አሁን የምነግራችሁን ነገር ካደረጋችሁ ማንኛውንም አይነት ነገር ብትጠይቁ አላህ ይሰጣቸዋል? ይሄን ቪዲዮ ለሁሉም ሙስሊሞች ስለሚጠቅም ሼር ሪፖስት እያደረጋችሁ ጀምሩ። እሱም እንዴ መሰላችሁ ነብዩ አለይሂ ሰላቱ ወሰለም ሰለ አለ ነብይ በዚህ ሐዲስ መሰረት ምን ብለዋል ነብዩላህ ዩኑስ አለይሂ ሰላም የአሳ ነባሪ ሆድ ውስጥ ያለ የተጠቀመውን ዱዓ አንድ ሙስሊም ተጠቅሞ አላህን ማንኛውንም አይነት ነገር ቢጠይቀው ይሰጠዋል ብለዋል። ዱዓው ምንድነው የሚለውን አብራና ያለን ይሄን ቪዲዮ ሴቭ አድርጉት፣ እንዲሁም ዱዓውን ስክሪንሻት አድርጉት። አብራችሁኝ ይበሉ ላ ኢላሃ ኢላ አንተ ሱብሃ

ዱዓ እንግዲህ ምክንያት የሆነችው እቺ ዱዓና። ስለዚህ ሁላችንም ልንላት ይገባል። ላኢላሀ ኢላ አንተ ሱብሃነከ ኢኒ ኩንቱ ሚን ዘሊሚን ቀላል ዱዓ ነው። ሴቭ እናደርገው፣ ስክሪንሾት እናደርገው። ኢንሻአላህ በሰማኑ ምጣቀም ያርገን አላህ የሁላችንም ዱዓ መቅቡል ያደርግልን። ወደ ለኛ ብዶለት ሁላችሁ ክፍል ሚኒስትሪ ላይ ያወጣው እስልምና የሚያጠላሽ አደገኛ ጥያቄ በጋራ እንመልከት። ሀሩን ሚዲያም እንግዲህ ይህንን መረጃ ዘግቦታል። አደገኛ እስልምናን የሚያጠለሽ መልእክት በጥያቄ ማቅረቡ ታወቀ። የማዕከላዊ ኢትዮጵያ ክልል ትምህርት ቢሮ ባዘጋጀው የስምንተኛ ክፍል ፈተና አደገኛ እስልምናን የሚያጠለሽ መልእክት በጥያቄ ማቅረቡ ታወቀ። የማዕከላዊ ኢትዮጵያ ክልል ትምህርት ቢሮ ባዘጋጀው የስምንተኛ ክፍል ፈተና አደገኛ እስልምናን የሚያጠለሽ መልእክት በጥያቄ ማቅረቡን ሀሩን ሚዲያ ከፈተና ወረቀቶቹ ማወቅ ችሏል። በፈተና ውስጥ ክርስትና ከእስልምና የሚለይበትን መንገድ ከጠየቀ በኋላ ሆን ተብሎ በሚመስል መልኩ እስልምና ከክርስትና በተቃራኒው በጅሃድ እንደ ተስፋፋ የሚገልጸው ምርጫ መልስ እንዲሆን ለማድረግ መሞከሩም ተገልጿል። በዚህ የፈተና አገላለጽ ክርስትና ሰላማዊ ነው፣ እስልምና ጦረኛ ነው የሚል ያልተሸፋፈነ መልእክት ለታዳጊዎች ለማስረስ ተሞክሯል። ሴኩላር መሆን ሲገባው በተቃራኒው የአንድን እምነት ስርዓት በቅጡ ባለማብራራት እና አድለዋዊ በመሆን ለማጠልሸት በሚሞክሩ ባለሙያዎች መያዙን የሚጠቁም መሆኑን ሀሩም ሚዲያ ያነጋገራቸው የትምህርት ባለሙያዎች ገልጸዋል። ከዚህ ቀደም የኦሮሚያ ክልል ትምህርት ቢሮ የስምንተኛ ክፍል በሞዴል ፈተና ላይ ያቀረበው ጥያቄ እስልምናን አዛብቶ ያቀረበ ነው በሚል ሲተች መቆየቱ ይታወሳል።

እስልምና በቁርአንና በሀዲስ ነው የተስፋፋው። በስብዕና ነው የነብያችን ሰለላሁ ዓለይሂ ወሰለም ስብዕና። ሱብሓነላህ ለድሆች ለሁሉም ሰዎች ያላቸው እኩል አመለካከት፣ ያ ነው ብዙዎችን ወደ እስልምና ሲጠራቸው የነበረው። እነሱ ለመግደል ሂደው ከነሱ ተምረው እስልምና ውስጥ የሚገቡ ስብዕናቸው ጭምር ነው። በጣም አጅበኝ፣ እንደዚህ አይነት ተግባራቸው። ሱብሓነላህ ማንኛውም ሰው ኢቨን ክርስቲያኖች አሁን ፕሮቴስታንት ወይም ሌላ እምነት እሆናለሁ ብሎ አያስቡ ከሰለምኩኝ ሙስሊም ነው የምሆነው ብለው ነው ብዙዎቻቸው የሚያስቡት፣ ስለምናስብ እና እስልምና ከብዙ መጥፎ ተግባራቶች ይቆጥባል። ያጀማ ሱብሃና አላህ ትልቅ ትልቅ ስጦታ ነው። የአላህ ስጦቶችን ለመበከል ያመጡት የሚገርም ጥያቄ ነው፣ አደገኛ ብዙ ሙስሊሞች ላይ ቅሬታ ያስነሳ ነው። በዚህ ጉዳይ ላይ እናንተ ምትላላችሁ? ክርስቲያን ወገናችን በሙስሊሞች ተደምሟል። ምንድን ያጋጠሙ ምንድን የሆነው? እስኪ በጋራ እንስማው። ከሙስሊም ወገኖች ምን እንደሚያስገርመኝ ታውቃላችሁ? ምንም ፈተናና መከራ ቢበዛባቸው ፈጣሪያቸውን ከማመስገን ወደኋላ አይሉም። አልሀምዱሊላህ ነው የሚሉት። አንዴ ደግሞ አንድ ሙስሊም ጓደኛ የህይወቱ አልፎ ቀብር ሄጄ አንድ ጽሁፍ አየውኝ ጥቅስ፣ ሳይሰገድ በፊት ስገድ ይላል። ያ ምን ትጠብቃላችሁ? ሙስሊምነት እና ወንድሞች ሰላታችሁን ስገዱ። መልካም ቀን ለሁላችሁም ይጠቅማል። እንግዲህ እንደዚህ አይነት ጥሩ ጥሩ አስተሳሰብ ያላቸው ሰዎች አሉ። ስለዚህ እንዲሁም ደግሞ ዋሳኝ መልእክት አስተላልፏል። እሱ ምንድን ነው ሳይሰግድብስ ስገድየት ያጋጠመው ነገር ነው ያካፈለ ማለት ነው። ስለዚህ ለእኛም ጥሩ የሚያመላክት ነገር አሳይቶናል ማለት ነው። እንሻአላህ በሰማ ነው የምንጠቀም ያድርገን። እንደዚህ አይነት ጥሩ አስተሳሰብ መልካም ያላቸውን ሰዎች ደግሞ አላህ ሂዳያ ይስጣቸው ለማለት ወዳለው እሱንም ብቻ ሳይሆን ሌሎችንም ጭምር ማለት ነው። ጀማ ይህች እህታችን የገጠማት ምንድን ነው ለሰባት ዓመት እንግዲህ አረቦች አግተዋት ለስራ ነበር ከሀገር የወጣችው። ነገር ግን እነሱ አፍነዋት ስልክ ቀምጧዋት ብዙ ተግባር ሲፈጽሙባት እንዲሁም ሲቀጠቅጧት እንደነበረ፣ በስተመጨረሻ ጠፍታ መንገድ ላይ ወርቃለች ያለውን ቪዲዮ አያዥም። ሌላም ቪዲዮ አለ የሚያስደስት መረጃ ማለት ነው። በጋራ እንመለከታለን። ከዚህም ቪዲዮ የምንማርበት ይኖራል ማለት ነው። እህታችንን ኢንሻአላህ እስኪ በጋራ እንመልከተው። መጀመሪያ ሰላም አለይኩም ወረህመቱላሂ ወበረካቱህ እስላም የሆናችሁ ክርስቲያን የሆናችሁ በፈጣሪያችሁ ታገኙታላችሁ። እኔ ከጠፋሁኝ ሰባት አመቴ ነው። አረብ አፍኖኝ ነው የኖርኩት። ቤተሰቦቼን ቁጥር ነው የምፈልገው እኔ አላችሁ። ችግር የለም ማለት እንዴት መቼ እንደመጣሹ ከጠፋሁኝ አሁን አንድ ሮብ የዛሬ ሳምንት ሮብ ነው የጠፋሁትኝ። ከሀገር ከወጣሽ ስንት አመት ነው? ከሀገር ከወጣሁኝ እንግዲህ ስምንት አመት እየሆነ ያለው ስምንት አመቱላ። ለቤት ቤተሰቦች ጋር አላወራሽም? ምንም ቤተሰቦችንም ማቆ ታሪክ የለኝም። ቁጥራቸውን አሁን እንኳን ለማስታወስ ፈልጌ ነበር ሁሉም ነገር አይዞሽ፣ አይዞሽ አሰላሙ አለይኩም ወረሕመቱላሂ ወበረካቱ። ቤተሰብ እች ልጅ ከጠፋች ሰባት ስምንት ዓመቴ ነው እዚህ አገር ከመጣሁ እያለች ነው። የቤተሰቦቿን ቁጥር አታውቅም። እባካችሁ እጅግ የሚያሳዝን መረጃ ነው። በዚህ ደረጃ ተመልክታችኋል የመጀመሪያ ቪዲዮ ነው ይሄ። ትናንትና ነበር የተለቀቀው። ዛሬ ደግሞ አዲስ የተለቀቀ ቪዲዮ አለ። ወንድሜ ማለት ነው እንግዲህ ሲያፈላልጉ ነበር። በስተመጨረሻ ደግሞ በጋራ እንመልከት ሰላሙ አለይኩም ወራህመቱላሂ ወበረካቱ ቤተሰብ፣ ትናንትና የለቀኳት ልጅ ቤተሰቦቹ ወዳው ነው የተገኙት። ለዛ ነው ብዙ ሰዎች በውስጥ ጽፋችሁልኛል መመለስ አልቻልኩም። ልጅቷ የራያ ቆቦ ሮቤት ልጅ ናት። እህቷ ወዳው በውስጥ ጽፋልኝ ስለ ተገናኙ በዛ ምክንያት ነው እና ታሪኩ ባጭሩ እንደዚህ ነው። የዛሬ ሰባት አመት በማታውቀው ደላላ ስራ ትሄዳለች አረቦቹ ሌባ ስለሆኑ ቤቷቸው ላለማሳየት ሰዋኩን በመንገድ ላይ ይቀበሏታል። ወዳው እንደወሰዷት ስልኳን ምናምን ይቀሟታል ሁሉ ነገር። ከዛ ቤቱ ዘጋዋባት ማለት ነው፣ ምሳሪ እና ከዛ በኋላ ለሰባት አመት በየፈረቃ ተራ በተራ ነው፣ ሲሄዱም እየዘጉብኝ፣ አንዱ ሲሄድ አንዱ አይሄድም። እነሱ ሳክራን ናቸው ቤት ውስጥ የሚቀሙ የሚያጭፉት ምናምን ናቸው። በቃ በጥንቃቄ ይህን ሁላ ሰባት አመት ሁላ አንድ ቀን ቤቱ ክፍት ሆኖ አቅም አለች። አስባችሁታል። እና አሁን ደግሞ ከነሱ ስር ያመለጠችው አጋጣሚ ወደዚህ ወደ ሪያድ መጥተው ከፉንዱቅ ነው ይመስለኝ፣ እሱ ብዙም አታስታውስም። ከዛ ቤቱን ክፍት አድርገውታል አለች፣ ሰክረውም ስለሆነ በዚህ ምክንያት ጠፍታ፣ እዚች እዚህ ሪያድ አልፈላ አካባቢ ነው አንዲ ሶሪያዊ ነው ለእኛ የሰጠችን ማለት ነው። እና ልጅቷ በጣም ስለ ልቦና ተጎርቷል። አሁን መገኘት ተቻለችበት ምክንያት እራሱ የዛሬ ስምንት አመት ፌስቡኳን ስሟን ነግራኝ ሰርች አድርጌ የድሮ ፌስቡክ አውጥቼ በዚህ ቪዲዮ ጋር እያየ በለቀቁት ነው እንጂ አታስታውቅም። ጥርሷ ምናምን ወላልቋል። እብን በየወሩ ነው ጸጉሬን የምላጩት አለች። በ በቃ ሁሌ ድብደባ ነው ስራ ብቻ አለ ስራ ብቻ ቢሆን ቀላል ነው። በቃ ይደብድቡኛሉ፣ ምንም ምክንያት የለም። አልሰራም የለ ቤት ተቆልፎባታል እየሰራች ነው ግን በቃ የመደብደብ ሱስ እንዳለባቸውን አላቅም ይደበድቡኛል አለች። አካላቱ አላ ቆሳሷል ምናምን እና እስቲ እርዳታ እዚ ሚዲያ ላይ በጎ የበጎ ፍቃድ የምታደርጉ ሰዎች እርዳታ ሰብሰባችሁላት ህክምና፣ ወደ ህክምና ብትወሰድ ስነ ልቡናዋ ተወርተዋል። ለምን ከዚ በኋላ እንኳን የምትሰራ እንኳን አይመስለኝ። እርዳታ አድርጋችሁ ወደ ሀገሯ ለእናቷ ብትልኳት እንደው እናቷ ከዚህ በፊት እኔ አላውቅም እንጂ ሚዲያ ላይ ዩቲዩብ ላይ ምናምን የአፈላልጉኝ ማስታወቂያ ብዙ አውቅሳለች አሉ። በጣም ነው የተጎዳችሁ፣ እያለቀሰች ምናምንና እስቲ ተባብሏት። እኔ የእሷን መገኛ ቁጥር እሰጣችኋለሁ። የምነግራችሁ ነገር ሌላ በማታውቁ ደላላ ስራ አትሄዱ፣ በጭራሽ ባይበላ ሲቀር የሚባል ነገር ችግራችሁን ይዛችሁ ብትቀመጡ ነው የሚሻለው። አስባችሁ ሰባት አመት ያለ ስልክ የማታውቁት ሰው አረብ እነሱ አጭሳሉ፣ ይሰክራሉ፣ ይጨፍራሉ። አንቺ ከፊት ለፊት እንዳሻንጉሊት ተቀምጠሽ ሲፈልጉ ይመቱሻል፣ ይደበድቡሻል። ይሄ ነው። በጣም ከባድ ነው። እውነት ከባድ ነው። እኔ እንዳጋጣሚ እዚህ ጧት ላይ ይሄን ህጻን ልጅ ፀሐይ ለማሟቅ ወደ ውጭ ሲወጣ ነው ያገኘዋት። እና ተባብሯት፣ የእውነት ኢትዮጵያዊነት ለመቼ ነው መተባበር አሪፍ ነው። ይሄን ቪዲዮ ሼር ላይክ ፖስት አድርጉ፣ ሪፖስት አድርጉ ረጂም ሱብሃነላህ። በስተመጨረሻ አልሐምዱሊላህ ረቢል ዓለሚን ተገኝታለች። ቤተሰቧ ማለት ነው ተገኝተዋል። ወንድሜ በዚህ መልኩ ሲያስተባብር ነበረ። አዲስ ነገር ካለ እኔ ማሳውቃቸዋለሁ። ምክንያቱም እንግዲህ መርዳትም ካለብን ብዬ አስባለሁ። ለሰባት ዓመታት እድሜዋን እንግዲህ እዚህ ደረጃ እስክደርስ ሱብሃነላህ። አሁን አይምሮ ራሱ በጣም ሳይጎዳ አይቀርም። ብዙ ነገር ነው ሲደርስባት የነበረው። ስራም እያሰሯ ሲደበድቧትም እንደነበር ከቤተሰብ ጋር ለአንዲት ሰው ጋር ተደዋውለ አታውቅም ስል ቀመጥኳታል። አስባችሁታል። በምንድን ነው ይሄ የተነሳው? በማታውቀው ደላላ በመሄድ ማለት ነው። እና በጣም ግፈኛ ግፈኛ የሆኑ ደላሎችም አሉ። ስብሃናላህ እንዴት ነው የሚበላቸው? እንዴት ነው የሚወጣቸው? ነገ ሞት አለብን። ያጀማ ብዙ ተግባር የምንፈጽም ሰዎች አለን። አላህን ልንፈራ ይገባል። በዚህ ደረጃ በስተመጨረሻ መጨረሻ አልሐምዱሊላህ ረቢል አለሚን እንሻአላህ በቤተሰቧ ጋር በቅርቡ ትገናኛለች ብዬ አስባለሁ። ነገር ግን ለሰባት ዓመታት ስትሰቃይ ነበረ። እንደዚሁ እናቷ ጋር ከምትገናኝ እንግዲህ የሆነየው ነገር ብናደርግላት ባይኒ ማት ነው። አዲስ ነገር ካለን ማሳውቃቸዋለሁ። እጅግ እጅግ የሚያሳዝን መረጃ ነው የሰማን፣ ያለ ነው። እባካችሁ ጥንቃቄ እንድታደርጉ በዚሁ አጋጣሚ እኔም መልእክቴ ላስተላልፍ እወዳለሁ። ኢንሻአላህ እህታችን ዋናው በሰላም መገኘቷ ነው። ከቤተሰቧ ጋር ትገናኛለች፣ ትደሰታለች ብዬ ተስፋ አድርጋለሁ። ለዚህም ለተባበራችሁ በሙሉ በቃ ደስ ይላል። አንዳንድ የሶሻል ሚዲያ እንደዚህ አይነት ነገር ሲፈጠር ፖስት ሲደረግ ብዙ ሰው ጋር ስለሚዳረስ ቤተሰብ ይገኛል። ማንኛውም ሰው ሜዳ ላይ ወርቆ አይቀርም ማለት ነው። እና በጣም ደስ ብሎኛል ወላሄ ግን አደራ፣ አዲስ ነገር ካለ አሳውቃችኋለሁ ኢንሻላህ። ጦርነቱ ከዚህ ተባብሶ የሚቀጥል ከሆነ የኢራን ሚሳኤሎች የእስራኤል ከተሞችን ከገዛ ጋር የሚያመሳስሏቸው ነው የሚመስለኝ። ትላንት ምሽትም እስራኤል የኢራንን የውሃ ቱቦ ስትመታ፣ ኢራን ደግሞ የእስራኤልን የኤሌክትሪክ ስቴሽን መታለች። እንዲሁም እስራኤል በዚህ መልኩ ማታ ጨለማ አውጧት ነበር፣ ሙሉ ለሙሉ ማብራት ጠፍቶ ነበር ማለት ነው። እንግዲህ አላሁ ስብሓነሁ ወተዓላ ለፈለስጢናውያን የሚበጀውን ያደርግልን ብላችሁ ዱዓ አድርጉ። ሰላሙ አለይኩም ወራህመቱላህ ወበረካቱ። ወዓለይኩም ሰላም ወራህመቱላህ ወበረካቱ። ያጀማ እንደዚህ አይነት ነገር ብዙ ጊዜ ያው አይፈቀድም ዩትዩብ ላይ ብዬ ነው የማልሰራላችሁ። ግን አልሐምዱሊላህ ረቢልዓለሚን አልሐምዱሊላህ ኢንሻላ። እቺ እንግዲህ ጋዛ አይደለች የት እስራኤል ናት። ተመልክታችኋል። በዚህ ደረጃ ድምጥማጧ እየጠፋ ያለበት ሁኔታ ነው አላህ የተበዳዮችን እንባ ዝም አይልም። አላህ የተበዳይን እንባ ዝም አይልም። ሁሌም ከተበዳይ ጎን ልንቆም ይገባል። ኢንሻላህ እንደዚህ አይነት አጥፊዎችን ደግሞ አላህ ዝም አይልም። ሁሌም እኛም ደግሞ በዱዋ ልናግዛቸው ይገባል ብዬ አምናለሁ። ኢንሻላህ የዛሬ ቪዲዮችን ይሄ ይመስል ነበር። አብራችሁ ስለቆያችሁ ከልብ አመሰግናለሁ። አሰላሙ አለይኩም ወረሕመቱላሂ ወበረካቱህ። መልካም